አንተ ማትረባ ውሻ፣ ምን ማለት ነው? ምንም እየገባኝ አይደለም። ይሄ ለቪዲዮ መጠራት ባለበት መልኩ ይጣራል። የሚያቀ ሰው ነው ባይ እዚው የሚጎዳ ውስጤን ወቃ ነው ተበላሸው የእኔ ልጅ ነው። ከኔን ያረገዘችው የኔ ልጅ ነው የያዘችው። ወዶዋ አባ ነው አስገድዶ እኔ እንድታገባ ያደረገ። ምን ማለት ነው አስገድዶ ማለት? አንተማ፣ ወይ ህይወታችን ላይ አታስፈልገንም እያልኩ ነው። እኔና እሷ መፍታት ያለብንን ነገር፣ እያንዳንዷን ነገር እንፈታለን። አሁን በሰላም አገናኘን አይደል? እኔና እሷ ምን ማለት ነው? ነገር እንዴት ታነሳለች?

አንድ ቀን አንተ አይደለም እንዴ እዛ ቤት የምታስገባው? አይደል? እኔ ባስገባው ለስራ ነው ያልኩ እኮ ነው። አንተ ሰውዬ ለምንድን ነው ያል ያወራኛለሁ፣ ትሰማኛለህ? እሺ፣ ለምንድን ነው ያሳረፍክ? ሌላውን ተው፣ ለምንድን ነው እንድታርፊ ያደረግካት? ከዘበኛው ጋር ተኛች፣ ከሹፌሯ ጋር ተኛች፣ ብዙ ብዙ ነገር እየተባለባት ይችላል። ለሰብን ጊዜ ያደርሳለች ኤሊያስን። እንዴት እንደሆነ ባልታወቀ ምክንያት አቶ ኤሊያስ ወደ ሀገር ውስጥ ተመልሶ እንግዲህ ቤት ሄዶ ነበር። ፊልድ ወጥቼ ሚስቴን በሰላም ስመለስ አገኛታለሁ፣ ቤቴ አገኛታለሁ። ናፍቃኛለች። ስንት ነገር አለ። እኔ ምንም እየገባኝ አይደለም። ነገሩ ስላልገባኝ ነው። አንዴ ከዘበኛ ጋር ተኝ ተሻለሉኛል፣ አንዴ ከሹፌር ጋር ተኝ ተሻለሉኛል። ምን ማለት ነው? እኔ ምንም እየገባኝ አይደለም። ይሄ ቪዲዮ መጠራት ባለበት መልኩ ይጣራ። ይሄ ልጅ ሲጀመር እንዲህ አይነት ቪዲዮ ሰርቶ እኔ ባቀረብኩት ሚያቀ ሰው ነው ባይዘው የሚጎዳ ውስጤን አወቃ። ብዙ ነገር አረግኩለት፣ ውስጤን አወቀ። ስለዚህ አሁን ሊጎዳ ሊጠቀምብን እየፈለገ ነው። ስለዚህ ይሄን ልጅ ካለበት ቦታ ተይዞ እንደውም ህግ እንዲገባም አልፈልግም። ይሄን ነገር ራሴ በራሴ ነው የማውቀው። አያገባኝም። ምን ማለት ነው? ከማን ነው ያረገዘችው? ልጁ ማነው? የኔ ልጅ ነው። በደንብ ነው ማምናት። ባለቤቴም በደንብ ነው ማምናት። ሌላ ቦታ የትም አትሄድም ብዬ ቅድም ደጋግሚ ደጋግሜ አስረግጬ እነግርሃለሁ አይደል እንዴ? ምንድን ነው ሌላ ነገር ድጋሚ እንድጠራጠር የሚያደርግ ነገር እምትነግረኝ? ቶ ይሄ እርግዝና ነው ጉዳይ ቶና፣ ስለ አንቺ አባት ንገረኝ። የአንቺ አባት የሁለታችሁን ትዳር መጀመሪያ ፈልጎት ነበር? አልፈለገውም ነበር? ምንድን ነው ያልሽኝ ነበር መጀመሪያ? ምንም ያወራ እሳቸው ናቸው ስለቤተሰባችን። አሁን ቁጥቋይ ሌላ ነገር ውስጥ ገብተህ መፈትፈቱ ምንድን ነው ያስፈለገው? እኮ ይሄን ጥያቄ ጠይቄህ ነበር አይደል? የቤተሰባችንን ነገር ማውራት ያለብን እኔና እሷ ነን አይደል እንዴ? እዚህ መሃል ላይ ገብተህ እየፈተፈትክ የምታወራው ምንድን አንተ? ስለሱ ነገር ማወቅ የፈለግከውን ነገር ነግረንሃል። አሁን እኛ ቤተሰባችን ተረጋግተን ማኖር አንድል ማድረግ እንፈልጋለን። ስለዚህ አንተ አሁን ከህይወታችን እንድትወጣ እንፈልጋለን። የሹፌሩንም ነገር ቢሆን ማን አንቺ በቃ ረፍት አድርጊ አንዴ አንተ ብቻ ነው እያወራ ያለው እሺ በቃ አውሪ አውሪ ብዬ ነው ላሳርፍሽ ብዬ ነው ባባ ነው አስገድዶ እኔ እንድታገባ ያደረገ ምን ማለት ነው አስገድዶ ማለት ያለኝን ጥሩ ነገር ያውቃል። ብዙ ነገር እኔና እሱ የምንተዋውቀው እኮ የድርጅት ባለቤት ሆኖ አይደለም። አ ምንተዋውቀውን ብቻ መልስ እየመለስኩልሽ እኮ ነው። እኔ አስገድደኝ መቻልኩኝ። ያለኝን ነገር ስለሚያውቅ ያለኝን ነገር ስለሚያውቅ በትዳራችን ደስተኛ ነው። አ አባትሽ ደስተኛ አይደለም ነው በትዳራችን መጀመሪያ አልፈለገም አልፈለገም። ይኸውልሽ ውስጡ እኮ እየፈለገ እንትን ብሎሽ ሊሆን ይችላል። አንቺ ሌላ ነገር ውስጥ ለምንድን ነው እንድንገባ? ነገር እርሺው በቃ፣ ደስተኛ ሰው ነው ሰው ማለት ነው ማመን ያለብሽ። አባትነቱ ለማን ነው? ለእሷ ነው አይደለ? ያለውን ነገር ተነጋግረዋል። በቃ ይሄን ሰውዬ አታገቢውም፣ ታገቢም አላት። ከዛ በኋላ ግን የትኛውን ቤተሰብ እኮ የለን። ሽምግልና እንኳን ሲላክ መጀመሪያ ይደረደራል፣ አይሆንም ይላል፣ የሆነ ነገር ይፈጠራል፣ አ ሃፕን ያደርጋል። ምክንያቱም አሁን የእሱ አባት ለልጁ ያለውን ቦታ አውቃለሁ። የሆነ በቃ ሊያጣት አይፈልግም፣ ሁሌ አብረው እንድትሆን ትፈልጋለች ምናምና በዛ በዛ ምክንያት ቆይ አታግዪው ምናምና ሊላት ይችላል እንጂ እንዴት ነው በሕይወቷ ጣልቃ ገብቶ ይህን ሰው አያስፈልግሽም ይችላል፣ አትበይ። ለአንተ ፊት ነው ያወራ ነው ያልከኝ እኮ ጭራሽ አባቷ ከአንተ ውጭ ሌላ ሰው ማለት ነው። እሱ ከእኔ ጋር ያወራ ነው እኮ። ምን ማለት ነው? ማር እኔና አባትሽ አሁን በቃ ይሄን ነገር እንድናወራ አልፈልግም። ነገሮችን ተረጋግተን ከሷ ጋር እንድንጨርስ ነው ፈልገው። ስለዚህ አንተ አሁን ከቤታችን ብጣል ደስ ይለኛል፣ ይሄ ነገር ሳይስተካከል ርጉዝነት ቆይ፣ ምንድነው? ጻልቀ እየገባለ ሕይወታችንም እየበጠበጥከው፣ ምንም እየገባኝ አይደለም። አንተ ሰው አንተ ማው ሕይወታችን ላይ አታስፈልገንም እያልኩ ነው። እኔና እሷ መፍታት ያለብን ነገር እያንዳንዷን ነገር እንፈታለን። አሁን በሰላም አገናኘ አይደል። መደረግ ያለበት ነገር ካለም እኔና እሷ አውርተን ከቤተሰቦቿም ጋር ያለውን ነገር ፊት ለፊት እኛ እናወራለን። አንተ ከሕይወታችን ውጣ እያልኩህ ነው። የሹፌሩንም ነገር ቢሆን የዘበኛውንም ነገር ቢሆን ሃንድል ማድረግ ባለብኝ መልኩ እኔ ሃንድል አደርገዋለሁ። ስለዚህ አንተ አትችልም እኔ ልጅ አርግዘሽ እያለ እንዴት ነው ማህንም እኔ ምንም እየገባኝ አለም እኚህ ሰዎች እኔ በወጣሁበት ሰዓት ብዙ ነገር መርዘውሻል ማለት ነው ማለት ያለውን ነገር እኔ አስረዳሻለሁ እነሱ ይውጡልኝ በቃ ይልሽ እነሱ ይውጡ ከህይወታችን እኔ እና አንቺ ቁጭ ብለን ማውራት ያለብንን ነገር እናውራ እባክሽ ይኸውልሽ የእናንተን ለማስተካከል ነው የመጣሁት ገባህ ውጣ ምናምን አትበለው ተውና ማስተካከል ትፈልጋላ ማውራት ትፈልጋላችኋል አውሪ አለው እኔ የምሰማ አለው አውሩ ማውራት ያለባቸው አንተ ባለህ ብትኩ ግዴታ ማውራት የለብንም አይደል? ይህን ነገር ሃንድል ማድረግ ካለብንም እኛ እናደርጋለን። ወልሽ ፍቅር ወልሽ ክፍል አንተ ባልነበርክበት ጊዜ እኛ ነበርን ከጎኗ የነበር ነው። ብዙ ነገሮች ደርሶባት ወድቃ ሆስፒታል ገብታ ብዙ ብዙ ነገሮች ተፈጥሮባት፣ አልችልም። ቆይ የሁሉ ነገር ሲፈጠር እንዴት አላውቅም? አንተ ስራ ፊት ስራ ነበርኩ ነበር የባለቤቴ ነገር ከስራ ከሁሉ ነገር ነው የሚበልጥብኝ። እኔ በቃ ምንም ምንም ምንም ምንም ምንም እንትን ማለት ታዲያ ተደውሎ አልተነገረ እና ታዲያ ስለተደወለልኝ ማለት እንደ የመጣሁት መጣሁ እኮ ማድረግ የሚችለውን ነገር እዛ አንድን ማድረግ የሚዘጋጉትን ነገር ዘጋኝ። ወደ ወደ ሰማ ስራ ነበርኩኛው፣ ፊልድ ነበርኩኝ። እናንተ ያለውን ነገር ቴክ ኬር አድርጉት አልክ አይደል? በሰዓቱ በቃ ነርቮኝ በጣም ደንግጬ ምናምን ምናምን ሊሆንቻለሁ። ስለዚህ ያለውን ነገር እስካሁን ጠብቃችሁ እዚህ ጋር አድርሳችሁልኛል፣ አመሰግናለሁ ስላለው ነገር ስላረገቻሉ ስላረጋችሁልኝ ነገር እያንዳንዱ ነገር አመሰግናለሁ። አሁን ግን በቃ ህይወታችንን እኛ ማስተካከል ያለብን ነገር እናስተካክልበት እባካችሁ። ማስተካከላለሁ፣ ነበር። ቆይ ማነው ምናምን ምናምን እያለ አንቺን የሚያደነጋግርሽ እንትን የሚልሽ ማነው? ስለም ቆይ የእኔን እንትን ማን አጣርቶ ማን እንትን ብሎ ነው እንዲህ አይነት ነገር ጓደኛ ስለ ምንም አውቀው ነገር የለም ብዬ ነገር ጓደኛዋ ጋር መሄድ ካለባትም እሷ ብዙ ነገር የሚተዋወቁት አይደል? ስለ ጓደኛሽ የት እንደምታቀው እንዴት እንደሚተዋወቁ? አላቃትም እያለ ነው አሁን

ለምን ልትረጂኝ ማትፈልግ? እኔ ይኸውልሽ በሰዓቱ ትምህርትና ትምህርት ብቻ ነበር ቤተሰብ ያለችኝ ማለት ነው። አንተ ነው ቤት ውስጥ ወንዶች እያስገባ ያለው። በቃ ከዚህ በኋላ የሉሽ ወንዶችን ማስገባት ለምንድን ነው እኔ እንዲህ አይነት ነገር የምታወሪው? እኔ ሲጀመር የሉሽ አሁንም ቢሆን እሷን አላቃትም እያልኩሽ ነው። ህይወታችንን ልትበጠብጥ ፈልጋ ከሆነ የሉሽ አሁን የምትፈልገኝ ምናልባት የሉሽ ቀንታብሽ፣ ባንቺ እኔን እንትን ለማድረግ ፈልጋ ከሆነ አላቅም። እኔ እቺ ልጅ ጭራሽ ነው ማላቃት፣ ጭራሽ ነው ማላቃት። አታምኝም? ለምረ ማታምኝ? ቆይ እሷን ነው የምታምኝ? እንግዲህ ልሽ እኔ ፎከሴ ልሽ በልጅነቴ ነግሬሻለሁ፣ አይደለ ማስበው ቤተሰቤንና ህይወቴን ነው ማስበው። እኔ ትምህርቴን ነው ማስበው። እያንዳንዷን ነገር ሉዝ ማድረገው ለትምህርቴና ለቤተሰቤ ብቻ ነው። ሌላ ነገር ሪሌሽን፣ የወንድ ጓደኛ እንኳን እንደሌለ ይነግሬሽን ከዚህ በፊት። ስለዚህ አራት ዓመት ሙሉ አንድ ትምህርት ቤት የተማርካትን ሴት እንዴት አላቃትም ትላለህ? በቃ እኔ ፎከስ ስላላረኩባት ሊሆን ይችላል። ሺ ጊዜ ፎከስ ባታደርግ ገባር አደለም፣ አብርሃ እንደዚህ ስትል የነበረች ወይ? እናንተ በምን አረጋገጣችሁ? እሷ ብቻ እንዴት ነው? ቆይ አመቱ መገጣጠም አለበት። አንድ ክፍል እንደሆነ አሁን ማስረጃ ካላት አይታችሁ ተረጋግጣችሁ። ስለ ህይወት አንድ ሰው ሊያቅም ይችለው። ገባ አደለም? ሙሉ ነገር ስለ ህይወት ሊያቅም ይችለው። እያንዳንዱን ነገር ገባር ማንም የማያውቀውን አንተ ታውቃለህ። ልሁን እዚህ ጋር አንተ ታውቃለህ፣ ምክንያቱም ሰዎች ነግረውሃል። ሰዎች በነገሩ መሰረት እሷም ከሆነ ቦታ ማጣራት ያለባትን ነገር አጣርታ ስለ ህይወት አውቃ ሊሆን ይችላል። የነገሩኝ ሰዎች እኮ ይኸውልህ፣ ገባህ አይደል? የህይወት አካል ናቸው። ባለቤቴ ህይወት አካል ነች። ስለ አንተ ታውቃለች፣ ነግራኛለች። ሰራተኛችሁ እዚህ ቤት ነው ትኖር የነበረው፣ ነግራኛለች። ገባህ አይደል? ለእያንዳንዱ ሰራተኛ ስለኔ ነገር ምን ታውቃለች? ትሰማኛለህ፣ እያንዳንዱ ሰራተኛ ማለት ነው። ስለ ህይወት ምንም አላወራም ዘበኛውን ጎትተህ ስታስገባው ብታይ፣ ሰራተኛዬ ናት። ምን ማለት ምን ማለት ነው? ከአንዴም ብዙ ጊዜ ይዛለች። እኔ እኮ ሰክሮ ሰውየው ሲመጣስ? እና ውጭ ውጭ ያጥራል የሰከረ ሰው። ስለዚህ እኔ ቤቱ አካል አይደለሁ? እዚህ ቤት አይደል የምኖረው? ቆይ እሱ መስከረ አንቺ አንቺ ላይ የሚያመጣው ጉዳት ከስከ እንደሌለ ካወቅሁኝ ብነግርሽ ባልነግርሽ የሚያመጣው ለውጥ ምንድነው? አንቺ ላይ የሚያመጣው ጉዳት መኝታ ቤቷ እያስገባኸው እንዴት ነው? ጥበቃን የሚያህል ነገር አልጋ ክፍል እንዲገባ ላደረገው የሚችለው ምናልባት ምናልባት አንዳንዴ ማሚነሳ እቃ ካለ እንዲያግዘኝ ሊገባ ይችላል እንጂ መኝታ ቤት ቁምሳጥን ምናምን እንደምታውቅ ይከብዳል። ሰው እኔ እኮ ሰክሮ ምናምና የምትሉት ነገር ምንም እየገባ መንገድ ላይ የተንገዳገደ ኢቨን ብር ስትሰጠው ብዙ ሰዎች አይተውሃል። ሂድ፣ ሰክረና ሂድ፣ ጠጥተና ብለው እንዴት ነው? ጠጣ ብዬ ዘበኛ ምልከው? ለምንድነው? ነው የማይሆን ነገር ውሸት እንትን እያላችሁ ለምንድነው? ጥበቃውም እያንዳንዱ ነገር ተናዟል። አዎ ይህን ሁሉ ነገር አድርጌያለሁ ከእሷ ጋር ግን አልተኛውም። ነገር ግን ቤት ግባይ።